ከውጭም ስታስገቢ በምን ያክል መዳኔ ብር ነው? በጣም ብዙ ብር ከፍለሽ ነው የምታስገቢው። መድሃኒቱ ለነሱ ምን ያክል ጥቅም ቢኖረው ነው የሰውን ልጅ እንትን ለማለት ይሄን ያክል እንትን ከፍለው፣ ለዚያውም የራሱ ቤት እነ ልኡል ያዩትን ማመን ማመን አቅቷቸዋል። አይናችን ነው እስከሚሉ ድረስ ማለት ነው። ምክንያቱም የሰው ልጅ እንደዚህ አይነት ነገር ያደርጋል ብትባሉ በትንሹ ትገምታላችሁ፣ ግን በአይናችሁ ደግሞ ስታዩ እጅግ በጣም በጣም የሚያሳዝን ነገር ነው። ከአበበ የማትጠብቁት ነገር ሊያ፣ የተባለችው ሴት እንግዲህ በአበበ ላይ እየተጫወተችበት ሙሉ ወንጀሉን አበበ ላይ አድርጋ እሱም ወንጀለኛ ነው፣ ግን ከራሷ ይልቅ እሱ እርግጠኛ ነኝ። አሁን የሊያ መኖሪያ ቤት እርግጠኛ ነኝ አበበ ቤት ካለው ሊያም ይኖራታል። የእሷ ቤት ራሱ መኖሪያ ቤቷ ቢፈተሽ ምን እንደሚገኝ እሱ ይወቀው። የአበበ ቤት ይሄን ያክል እንትን ከተገኘበት የእሷ ደግሞ ምን ያክል እንደሚገኝ። ይህንን እንትን ከውጭ ነው፣ በሕገ ወጥ እያስገቡ ነው እንግዲህ ሰዎችን እያደነዘዙ ባለፈው ልጁ ተናግረዋል። ሺሻ ምናምን እያለ ሰምታችሁ ከሆነ ከአስራ አምስት ቀን በፊት በሉል የተለቀቀ ቪዲዮ ካያችሁ ከረሳችሁ አላውቅም። ለማስታወስ ያክል ከፈለጋችሁ እኔ ቪዲዮውን ቀንጭብ አድርጌ አሳያችኋለሁ። ልጁ ምን ያክል አደንዛዥ እያጠጡ ሲያደነዝዟቸው ያልሆነ መድኃኒት እየሰጡ ሰዎችን እየገፋፉ ሰዎች እንዲጎዱ ሰዎችን አፍነው እንትን እንዲሉ እያመጡ እንግዲህ ይህ ሁሉ ነገር እንግዲህ አበበ ሊያ እንግዲህ ከጀርባ ያለው ዋናው ማን ይሆን አላውቅም። እኔ አበበ ይሄን ሁሉ ሞራን አለው ብዬ አላስብም። ይሄን ሁሉ ነገር በምን ድፍረቱ ነው ቤት ውስጥ ሊያስመጣ? ለዛውም ከውጭ ሀገር አስመጥቶ የሚያስቀምጠው የሆነ ሰው አለ። ከሊያም ከአበበም በላይ ሰው አለ። እነዚህ ሰዎች መጨረሻቸው ዛሬ እንደዚህ በትንሹ እንደዚህ እያሉ ነገ ደግሞ ሀገራችንን በእነሱ የመጣ እኮ ሰው ማመን ወተሽ መስራት እኮ ላትቼ ነው። በቃ በጣም እኮ የሚያሳዝነው ወገን ወዴት ይህን ነው። ግን ምንድነው ኢትዮጵያ ውስጥ እየታሄደ ያለው? እየሰማ ነው እያየነው ያነ ነው። ጉድ ምንድነው ይሄ ጉደኛ! አበበ ሳይመስልበት አለባበሱን፣ አነጋገሩን እንትን ብሎ ቀይሮ፣ አሁን ያመጡት የሌባ ዘዴዎች ደግሞ ልክ እንዳበበ ናቸው። ምንም ሳያስመስሉ ስልብ አድርገው አንቺን የገንዘብሽን ንብረትሽን የሚወስዱት ልክ እንደዚህ እንደሰላቢው ማለት ነው አበበ ልኡልን ግን አመሰገንኩት። ልኡልን በጣም በጣም እኔ ሁልጊዜም ለልኡል ታውቃላችሁ ምን ያክል አድናቂው ምን ያክል እንደምወደው ታውቃላችሁ። ዛሬ ደግሞ በጣም ቅቤ ልቤን ቅቤ ነው ያጠጣው። የዚህ ሌባ ጉድ አንደኛ፣ የዚህ ሌባ ጉድ መጋለጡ፣ ሁለተኛ ይሄ ሁሉ መድኃኒት ከሰዎች ለማን እንደሚሰጥ እንግዲህ ፈጣሪ ነው የሚያውቀው። ለነሱም አተረፋቸው። ያልሆነ መድኃኒት ሰጡ ወገኖቻችን፣ እብድ እንደ እብድ የሚያሳብድ መድኃኒት እየሰጡ ለነሱም አትርፏቸዋል። እግዚአብሔር ይመስገን። ግን ይሄ ጉደኛ እንደው ከገባበት ገብተው ይዘው ምን አይነት ቅጣት እንደሚሰጡ አላውቅም። አበበ የእውነት ምን እንደሚሰጠው ሚራራ እንጀት እራሱ የለኝም፣ ለሱ እኔ አጠገቡ ቢሆን ማለት ነው። እሱም ሰው ሁኖ ሰዎችን እያሰቃይ አይገርማችሁ! ገንዘብ ልቡ ደፍኖት ይበላል፣ ይጠጣል እንደፈለገ። አሁን እንደፈለጉ እየተንቀሳቀሱ ነው። በሰዎች ብቻ ነው የሚያዙት። እነ ልኡልን የሚያሰልሉት በሰው ነው። እንዴ እሱማ አምባሳደር ሆነ እኮ በቃ ኧረ ውድ፣ ጭራሽ ቤት ውስጥ የማይታመን ነገር እኮ ነው ወገን፣ የማይታመን ይሄ ኩርንችት የሆነ ሰውዬ የማይታመን ነገር ነው እያደረገ ያለው። አበበ ሰው ሆኖ ማለት ነው እኔ እግዚአብሔር፣ ሰው አልንቅም፣ ማንም ሰው ይሁን ሰው አልንቅም። ግን ይሄ ኩርንችት ግን ረግጠዋል እሱ ሰው ሆኖ ለሌላዎች ሲጎዳ ሳይ ረግጠዋለሁ። ወይኔ በላቸው ብሎ አለንትነ አረ ሰዎች ግን እንዴት ነው ሰዎችን የምናምነው? እንዴት ነው ሰውን አስጠግተን አብረን የምንሰራው? እንዴት ነው አብረን እንደው አረ በስመ አብ እኔ ማንን እንደምናምን አላውቅም። አሁን ይሄ ሰውዬ ከውጭ ሀገር መድኃኒት እያስመጣ ቤት ውስጥ ያስቀምጣል ቢባል እንደው ለሰው ራሱ በአይንሽ ካላየሽ ለሰው እንኳን ብታወሪ እንደው ይታመናል? ልጁ ባለፈው የሆነ ልጅ ቀርቦ አደንዛዥ እጽ እየሰጡን እኛን አስገድደው የማንፈልገው ስራ ውስጥ ይከቱናል ሲል፣ እኔ ደግሞ ምንድነው አልገባኝም ነበር። ለካስ የእነዚህ ስራ ይሄንን መድሃኒት እየሰጡ ነው፣ ሰዎችን የማይፈልጉት ስራ ውስጥ የሚከቷቸው። በቃ ሱስ ማለት እኮ ነው። ይሄን ትጠጫለሽ፣ ወይም በምንትን ነገር ይሰጡሻል። የምታረጊውን የምትሰሪውን በፍጹም አታውቂ። ምክንያቱም አንቺ ከራስሽ ጋር አይደለሽም። መድኃኒቱ እንደዛ ነው የሚያደርገው። እግዚኦ መሐረነ ክርስቶስ አምላክ ይቅር በለን። አረ ምን አይነት ጊዜ ደረስነን? ምን አይነት ጊዜ ነው? በዛ ስትሄዱ ጦርነት ነው፣ በዛ ስትሄዱ ሰው መሞት ነው፣ በዛ ስትሄዱ ሰው ማፈን ነው። አረ የኢትዮጵያ ሰላም መቼ ነው የሚመለሰው? ይሄ ሰውዬ ይሄ ሰውዬ ማን ነው የሚያምን ወገን? እስኪ እናንተ በራሳችሁ አሁን እኔ ይህን ስነግራችሁ ቪዲዮ ስለቀው እርግጠኛ ነኝ፣ ማን ነው ውሸት ነው እንዲህ ነው ነው የምትሉት። በቃ እኔ ብሆን እኔም በአይኔ ስላየው ነው እንጂ አላምንም። ምክንያቱም አበበ ነዋ ሰውዬው፣ ሰውየው አበበ ነው። ሌላ ሰው አረገው ቢባል ታምናላችሁ። ግን ይሄ አንድ ኩርንችት የሆነ ሰውዬ እንደዚህ አይነት ቤት ውስጥ ተገኘ ቢባል ማን ያምናል? ወገን ሰውየው ሳይመስልበት ሰዎችን እየጨረሰ ነው ያለው ሳይመስልበት ሳያስመስል። አንዳንድ ሌባዎች አጋጥማችሁ ያውቃሉ? አንዳንዶች ሌባዎች አለባበሳቸው አሳምረው ሱፍ ለብሰው፣ በቃ ምንም አይዘርፈኝም ምንም አይሰርቀኝም ብላችሁት፣ ግን አጠገባችሁ ቁሞ አደንዝዟችሁ ወይም አይታችሁ አታውቁም? አዲስ አበባ ወይ ወይ፣ የትኛውም ቦታ ሱፍ የለበሰ በቃ አለባበሱ የሚያምር ሰው እንደዚህ አያደርግም ብላችሁ ነው የምታስቡት። ግን ከምታስቧቸው በላይ አደገኛ ናቸው። እና አበበም አሁን እንደንትኑ እንዳለባበሱ እንደንትኑስ እየገመት ነው ምስኪን አድርገን የምናየው ሰውዬ ግን የሚሰራው ስራ እዩት። አደገኛ በጣም በጣም በጣም የማትጠብቁት ነገር። ከሰው ልጅ ሰብአውነት ያለው የሚሰማው ሰው የራሱን ዜጋ የራሱን ወንድም እህት ያልሆነ የማይሰጥ ከሐኪም የማይመከር መድኃኒት አምጥቶ ኢትዮጵያ ውስጥ ራሱ መድኃኒቱ ማስገባት እኮ ወንጀል ነው። ይህ መድኃኒት አንዳንድ ጊዜ ካጋጠማችሁ ካያችሁ፣ በሆነ እቃ መሀል ላይ እንደዚህ በግድ ምናምን የሚያሳልፉት እንጂ እንትን ራሱ ፍተሻ ላይ ምናምን ከታየች ትታሰሪያለች፣ አያልፍም። ራሱ ሪፖርት ራሱ ወደ ውጭ ከውጭ ወደ ኢትዮጵያ የሚገባ ነገር ግን እንዳልኳችሁ ሙስና ይበዛል እኛ ሀገር ውስጥ በሙስና ገንዘብ የማይቀይረው የማይለውጠው ነገር የለም። ሁሉም ነገር በገንዘብ ነው። እኔ በጣም በጣም ይቅርታ፣ እኔ ጉፋን ነኝ አልተሻለኝም እስካሁን ድረስ። የስራ ይስጥህ አበበ፣ የስራ ይስጣችሁ እግዚአብሔር። ሰው ስራውን አያጣው። የናንተ ደግሞ ከፋ፣ የናንተ ደሞ ከፋ። በህዝባችን ላይ የተጫወታችሁ፣ በምስኪን ላይ የተጫወታችሁ በሰማይ በምድር ቤት የላችሁም እናንተ። የእውነት ሰው በምድር ቤቱ ካልተመቸው በሰማይ ቤት ሊመቸው አይችልም። ሰውን እያሰቃያችሁ ገንዘብ ብቻ እያሳደዳችሁ፣ እኔ በጣም የሚገርመኝ አንዳንድ ሰው ሰው በልቶ ጠጥቶ የሚፈልገው ካገኘ ለምንድን ነው ትርፍ ነገር የምንፈልገው? ለምን የሰው ሕይወት እናበላሻለን? የኔን ሕይወት እኔ ብቻ ነው የመኖር የምችለው። የኔን ሕይወት ቀጥሎ የሚኖር ይመስል የሰው ሕይወት እንዴት አይነት እንትን እንደሆነ አላውቅም። ምን አይነት ጊዜ እንደደረስን አላውቅም። ነገሩ ጊዜው አይደለም፣ ሰው ነው የተበላሸው። ሰው ተበላሽቷል። ገንዘብ ገንዘብ ብቻ ሆኗል ሰው ህሊና ቤቶች ሁነና ልቦና አይሰጠን እግዚአብሔር ወይኔ፣ እኔማ የሆነ ባለፈው ካየሁ በኋላ አሁን በፍጹም እንትን እያልኩ ነው። በቃ ባበበ ነገር ጨጓራዬ ነው የተቃጠለው። እግዚአብሔር የሥራ ይስጥ ልዑላችንን በመጀመሪያ እኛ ሰው ቤት እዚህ አታርግ። ሰው ቤት ግን ዛሬ ግን ትክክለኛ ስራ ነው የሰራው። ትክክለኛ ስራ እዛ ቤት ውስጥ ሂዶ መፈተሹ፣ እነሱ በጣም እንደውም ትልቅ ለነሱ ትልቅ ማስረጃ ነው። ኦሬዲ አበበ ወንጀለኛ ነው፣ ከወንጀል ላይ ወንጀል የተገኘበት፣ በፊትም የሚፈለግ ሰው ነው። አሁን ደግሞ የባሰ በቪዲዮ ከተያዘ ምንም ነገር ቢል ውሸት ነው። ምንድን ነው ቢል ቪዲዮ ካለሽ ማስረጃ በምንም ነገር እንትን አትይም። ሌላ ቀን ቤት ውስጥ በሰዓቱ በእንትን የሚመጣ ሰውዬ ማን ነግሮት እንደሆነ እንልው ልዛ እንዳሉ ሳይመጣ ቀረ ቀረ። በቃ በሰዓቱ የሚመጣ ሰውዬ የሆነማ የሚነግረው ሰውማ አለ። ወይ ከነ ልኡል ወይም ራሱ የቀጠረው ሰው ልኡልን የሚከታተል ሰው። አሳዳጅ፣ አሳዳጅ ሌባ አስመሳይ ሌባ። እንደዚህ አይነት ሰው ነው ያጋጠመኝ። አቅም እንደው ከመስፍን በላይ ሆኖ እኮ ተገኘ። እናንተ መስፍን ጨካኝ ነው መስፍን እንትን ነው እያልነን፣ ይኸው ከሱ በላይ ሆኖ ተገኘ።

እና አበበ የተባለው ወራዳ እንግዲህ ይህንን ይመስላል። ሁላችሁም በማታስቡት በማጠረጥሩት ቤት ውስጥ ምን አይነት አደገኛ ሰው እንደሆነ እንግዲህ አስቡት። ማይመስልበት ሰው ሳይመስልበት ምን አይነት ምን አይነት አስመሳይ ሰው እንደሆነ ስንት አስመሳይ ሰው አለ። አነጋገሩን እንትኑን ምናምን ምስኪን መስሎ በእርግጠኝነት እኔ የምነግራችሁን ነገር ቢኖር ግን ይሄ ሰው የሆነ የሆነ እኔ ምን ልብላችሁ፣ እንዶ በምን ቃል ልግለጽ ይሄንን ይሄንን። እኔ ወይኔ አምላኩ ትግስቱ ስጠኝን። እኔ ጌታ እኔ ምን አይነት በሱ የመጣ ስንቶች ምስኪኖች እኮ ያለ እንትናቸው ያለ ፍላጎታቸው ይህን መድኃኒት እየሰጡ ሰው እንዲጨካኝ ነው። ሰው ጨክኗል ወገን። ምንም ነገር በቃ ገንዘብ ብቻ ነው፣ ልባችን፣ እንትናችን፣ ሁሉ ነገራችን ከዛ ውጭ ስለ ሰው በጣም ከባድ ነው። በምን አይነት እንትን እንደሆነ አላውቅም። የእውነት አሁን ጊዜ በተለይ አሁን አሁን ስም የምናያቸው ነገሮች እንደ ፊልም እንደ እንትን የምናያቸው ነገሮች አሉ ግን በዛ በአካል ሁነው ደግሞ እነ ልዑል እንደ እንደ እነ ልዑል ሲያዩ እንደነዚህ አይነቶችን እንትን ምን አይነት ምን ብላችሁ ትገልጹታላችሁ? በምን ቃል ትገልጹታላችሁ? ሰው ለሰው እንደዚህ ለሰው የማይሰጥ ነገር ለሰው ልጅ እንደዚህ ኦልሬዲ እኔ እኔ በጣም የሚገርመኝ ነገር አዲስ አበባ ውስጥ ምንድን ነው እንደዚህ ማለት አዲስ አበባ ውስጥ እንደዚህ ይፈቀዳል? እንደው ወጣ ያለ ወደ ገጠር ምናምን ቢሆን ፍተሻ የለም እንትላላችሁ ግን ከተማ ውስጥ ቁጭ ብሎ እንደዚህ አይነት ቤት ውስጥ እንዴት እንደ እኔ አላውቅም። በእርግጥ ቤት የማንንም የሁሉም ቤት ተፈትሾ እንትን አይልም። ግን ደግሞ በዚህ ልክ ወንጀል እየተስፋፋ በዚህ ልክ ሰዎችን ያለንትናቸው ያለ አጽያታቸው ያልሆነ ነገር እያደረጉ ለሰው ልጅ ሁልጊዜ እንትን እየቆፈሩ ያሉ እነዚህ ሰዎች ምን አይነት ቃል እንደሚገልጻቸው አላውቅም። በምን አይነት እንትን ደግሞ ያበበ ባሰ። ያበበ ደግሞ ሳያስመስል እንትን ሳይል በጣም እንደዚህ ሳትገምቱት ገምቱት እንደዚህ አይነት ከባድ ነገር ቤት ውስጥ ይገኛል ተብሎ ማንም ሰው አያስብም። ኢሊያ የተባለችው እሷ ራሱ አፈላልገው ቤቷ፣ እርግጠኛ ነኝ ቤት ይኖራታል። አበበ ያለው እሷ ጭራሽ ከሱ የባሰ ቤት ሊኖራት ይችላል። አንደኛ የእነሱ ቤት አይደለም፣ ይህ ተዘርፎ የመጣ ንብረት ነው። ሰርተው ለፍተው አይደለም ያመጡት ብር ቤቱን የገዙት መኪናም በል ቤትን በል በእንደዚህ አይነት እንትን ነው የተመጣው። በቃ በስርቆት የመጣ ገንዘብ ነው። ስለዚህ እኔ ምንም ማለት አልችልም። ለማንኛውም ቪዲዮን አስገብቼላችሁ እናንተም እንግዲህ ታያላችሁ። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። በተረፈ ለምታበረታቱን እህትና ወንድሞች ከልብ ነው አመሰግናችሁ። ቪዲዮ እንደተለመደው ስትጀምሩ ላይክ እያደረጋችሁ ጀምሩ። ሰላማችሁ ብዝት ትርፍ ይበል እያልኩኝ ሰላም ለሀገራችን እመኛለሁ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።